ኑ መጽሐፍ ቅዱስ እናንብብ ኦሪት ዘፍጥረት ምዕራፍ ሰባት እግዚአብሔር አምላክም ኖህን አለው አንተ ቤተሰቦችህን ሁሉ ይዘህ ወደ መርከብ ግባ በዚህ ትውልድ በፊቴ ጻድቅ ሆነህ አይቻሃለውና ከንጹህ እንስሳ ሁሉ ሰባት ሰባት ተባእትና እንስት ንጹህ ካልሆነ እንስሳ ሁሉ ሁለት ሁለት ተባእትና እንስት ከንጹህ የሰማይ ወፍ ደግሞ ሰባት ሰባት ተባዕትና እንስት ንጹህ ካልሆነ የሰማይ ወፍ ሁለት ሁለት ተባዕትና እንስት እያደረገህ በምድር ላይ ለምግብና ለዘር ይቀር ዘንድ ላንተ ትወስዳለህ። ከሰባት ቀን በኋላ አርባ ቀንና አርባ ሌሊት በምድር ላይ ዝናብ አዘንባለሁ። የፈጠረውትን ፍጥረት ሁሉ ከምድር ሁሉ ላይ አጠፋለሁ። ኖህም እግዚአብሔር አምላክ ያዘዘውን ሁሉ አደረገ። ኖህም የጥፋት ውሃ በምድር ላይ በሆነ ጊዜ የስድስት መቶ ዓመት ዕድሜ ነበር። ኖህም ስለ ጥፋት ውሃ ልጆቹንና ሚስቱን የልጆቹን ሚስቶች ይዞ ወደ መርከብ ገባ። ከንጹህ ወፎች እና ንጹህ ካልሆነ ወፎች፣ ከንጹህ እንስሳና ንጹህ ካልሆነ እንስሳ፣ በምድር ላይ ከሚንቀሳቀሱሉ፣ እግዚአብሔርም ኖህን እንዳዘዘው ሁለት ሁለት ተባዕትና እንስት እየሆኑ ወደ ኖህ መርከብ ውስጥ ገቡ። ከሰባት ቀን በኋላ የጥፋት ውሃ በምድር ላይ ሆነ። በኖህ ዕድሜ በስድስተኛው መቶ ዓመት በሁለተኛው ወር ከወሩም በአስራ ሰባተኛው ዕለት በዚያ ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይ መስኮቶችም ተከፈቱ። ዝናቡ አርባ ቀንና አርባ ሌሊት በምድር ላይ ሆነ። በዚያውም ቀን ኖህ ወደ መርከብ ገባ። የኖህ ልጆችም ሴም፣ ካም፣ ያፌትና የኖህ ሚስት ሶስቱም የልጆቹ ሚስቶች ከእርሱ ጋር ገቡ አራዊት ሁሉ በየወገናቸው እንስሳት ሁሉ በየወገናቸው በምድር ላይ የሚንቀሳቀሱ ተንቀሳቃሾችም ሁሉ በየወገናቸው ወፎችም ሁሉ በየወገናቸው የሚበሩ ወፎችም ሁሉ ስጋ ያላቸው ሕያዋን ሁሉ ሁለት ሁለት እየሆኑ ወደ ኖህ መርከብ ውስጥ ገቡ ስጋ ካለው ሁሉ የገቡት ተባዕትና እንስት እግዚአብሔር ኖህን እንዳዘዘው ገቡ እግዚአብሔር አምላክም መርከቧን በስተ ውስጥ ዘጋት። የጥፋት ውሃም በምድር ላይ አርባ ቀንና አርባ ሌሊት ነበር። ውሃውም በዛ፣ መርከቢቱንም አነሳ፣ ከምድር ወደ ላይ ከፍ ከፍ አለች። ውሃውም አሸነፈ፣ በምድር ላይም እጅግ በዛ፣ መርከቢቱም በውሃው ላይ ተንሳፈፈች። ውሃውም በምድር ላይ እጅግ በጣም አሸነፈ፣ ከሰማይ በታች ያሉ ረዣዥም ተራሮችን ሁሉ ሸፈነ። ውሃው ወደ ላይ አስራ አምስት ክንድ ከፍ ከፍ አለ ረዣዥም ተራሮች ሸፈነ። በምድር ላይ ስጋ ያለው የሚንቀሳቀስ ሁሉ ወፉም፣ እንስሳውም፣ አራዊቱም በምድር ላይ የሚርመሰመሰው ተንቀሳቃሹም ሁሉ ሰውም ሁሉ ጠፋ። የሕይወት እስትንፋስ ያለው ሁሉ በየብስም ያለው ሁሉ ሞተ። በምድር ላይ የነበረው ሁሉ ከሰው ጀምሮ እስከ እንስሳ እስከሚርመሰመሰው ሁሉ ድረስ እስከ ሰማይ ወፍም ድረስ ተደመሰሰ፣ ከምድር ተደመሰሱ። ኖህም አብረውት በመርከብ ከነበሩት ጋር ብቻውን ቀረ። ውሃውም 150 ቀን በምድር ላይ ሞላ። በቀጣይ ምዕራፍ እስከምንገናኝ ሰላም ቆዩ።